ሰላም ሰላም ውድ ቤተሰቦች፣ እንዴት ናችሁልኝ? እኔ አለሁላችሁ። ባላችሁበት ዳርቻ ሰላማችሁ ብዝት ብዝት ዝት ይበልልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ ስመጣ ግን ድብር ብሎኛል። ያው ጋደም ብያለሁ፣ ግን ከእናንተ ጋር ፈታል በል የሆነ ቪዲዮ ከሶስት ቀን በፊት የተፖሰተ ማን ይፖስታል? ያው አቶ ናቲሻ ኗ። ያው ከዚህ በፊት ስለ ናቲ እና ስለ ሄሉ ግንኙነት ስናዘዝ ነበረ። እች ስለምን ታልፈኛለች ብሶቱን ላስተላልፍለት በሚል መጥቻለሁ ማለት ነው። ያው ከዚህም በፊት እሱ በቪዲዮ ባይወጣም ግን ቀንበር በር አርግቶ በፎቶ ትዝታቸውን ፖስት አርግቶ ነበረ። የሄሉ እና የናቲን ትዝታ ማለት ነው። ከእንዳልክ ጋር ሮማንቲክ ነገር ስትሰራ አይቶ ወይኔ ተበላው ብሎ ነበረ እና እኔም ደግሞ እንግዲህ ወጥቼ አይ አበሻ የጣለውን ቁብ ሲበላበት እንደሆነ አይወድም፣ አይጠቅመኝም ብሎ የጣለውን እቃ ሲነሳበት አይወድም እያለን እኛም ብሶታችንን ስንናገር ነበረ እና ናቲ ግን ዛሬ ላይ ወጥቶ በግልጽ እና በይፋ ይሄ ነው የጠፋውበት ነገር ብሎ ባይልም ግን የማይ የሚከብድ ሁኔታ ውስጥ እንደነበረ እና ተረጅኝ ሲላት እንደነበረ ያው በቃ ስልክም እንደሌለው ብቻ የሆነ ድብስብስብስብስ ሳረገው ትኩስ አላረገውም እንጂ የማይመቻች ሁኔታ ውስጥ እንደነበረ እንግዲህ ተናግሯል አስረድቶናል የምሬ ነው ምላችሁ ትንሽ እዝን ብዬ አለው ትንሽ አይደለም ነበር ቁጣካር ግጭ ላውራችሁ። እና ያው እንግዲህ ትንሽ ክፍት ብሎ ያለ ድብርብር ያለ ስሜት ላይ ያለው ሴቶች ታውቃላችሁ፣ ምን አይነት ሁኔታ ላይ ስ ድብርብር እንደሚለና ብቻ ያው ለማንኛውም እንግዲህ ናቲ ጥሩ ስሜት ውስጥ እንዳልነበረ እና እንድትረዳኝ ብዬ ነግሬያታለሁ። ተረጅኝ ፍቅሬም ስላት ነበረ

እኛንም አፎ በለን አፎ በለን ለማለት ነው እና ብሶቱንም ላሰማለት ነው የመጣሁትኝና፣ አንዳንዴ ተው ተው። ሔዋኖችም ጽናት ይኖራችሁ። አዳሞች ጽናት ባላቸው ጊዜ እኛ ሴቶች ጽናት እያጣ ነው። የምሬ ነው ምላችሁ፣ አቃለሁ። የእኛ ሴቶች እድሜ ታክሲ አይደለም፣ ቆሞ አይጠብቅም። ይመጣል ሲል ብለን ስንጠብቅ ዘመን እናስቆጥር እንችላለን። በዛውም ደግሞ የሆነ ነገር አዳ ሔዋን ይዞ ከመጣ ደግሞ ያው ልባችን ስብር እድሜም ተተኩሷል። ይሄ ነገርም ይመስለኛል። ይሄንንም ልትረዳ ይገባል ናቲሻ። እና ነገሩ አንድ አመት ነው አንድ አመት ብትጠብቀውም ያንህል የሚከብድ ነገር ነው ብዬ አላስብም። ግን ግን ሄሎ ፎንቃ ውስጥ ያለች አይመስለኝም አሁን ላይ አሁን ላይ ማታረቅ ይቻላል። ኮሜንቶ ላይም እያላችሁ ነው፣ ይታረቁ፣ ታረቁ፣ ታረቁ እያላችሁ ነው። አሁ እናስታርቅ፣ እናስታርቅ ማስታረቁ ላይ ያለሁበት ባይሆን እሱ ላይ ብትሰለፍ ይሻለኛል። አው እንዴ፣ በቃ ታረቁ። ያው ይገርመ ይከብዳል። በነገራችን ላይ የምትወዱትን ሰው ያልጠበቃችሁትን በተለይ በጣም ያመናችሁትን እምነት የጣላችሁበትን ሰው ረ እሱ ከኔ ውጭ ያራ አደርግም አታደርግም ብላችሁት ያላችሁ ሰው ሌላ ሰው ይዞ ከሌላ ሰው ጋር ደስተኛው ነው ነው የምትሉት፣ ማመን ነው የሚከብዳችሁ ኢቭን ያን ሰው አይደለም ሌላን ሰው ሌላን ሰው መላመድና ማመን መቅረብ ብሉ ይከብዳችኋል። እና ያ እንግዲህ በጣም ፉንቃ እንዳለባት እንግዲህ ብዙ ጊዜ አይተናል። ቀለበት ተንበርክ ከምቦቅ ካላረኩለ እኔ ካላጨው ስትል ነበረ ሄሉ እንግዲህ ከዛ ፍቅሯ የተነሳ በምንም ታምር ከኔ ከናቲ ውጪ አዳም ያለ አይመስላትም፣ ብሎ ነው እንግዲህ ናቲሽ ያሰበውና ናቲዬ። እንግዲህ ምንም ማድረግ አይቻልም፣ አዳሞች አሉ። ምንም ማድረግ አይቻልም። ያው ብዙ ጊዜ ወንዶች ሲፈቀሩ ምን ያስባሉ መሰላችሁ? ከኔ ውጭ ወንድ እንዳለ እንድታስብ ያልፈልግ፣ የኔ ሸበ ላይ እንደዚህ ስለሚለኝ ነው። ብዙዎች ሙሉ አዳሞች ማለት ይቻላል ና እንደዚህ እንድናስብ ነው የሚፈልጉት። እንዴ አሉ አዳሞች። እንግዲህ አዳም አይደሉም ብለን ማሰብ አንችልም። የተፈጥሮ ነው አዳም ወንድሜ ብለን ማሰብ እንችላለን ግን እና ናቲሻ፣ ምናልባት ከእንዳልክ ጋ ያለው ነገር ሲስተርሊ ብላዘር ሊሆን ስለሚችል አጣራ። ግድ የለም ከመሬት ተነስተህ ከመውሰን የተነሳህ እሱን አጣርተህ ስትደርስበት መፍትሄ መፍትሄ ላይ ብትደርስ ይሻላል። አትሰበር

እና ደግሞ እናንተም ኮመት አስተያየታችሁን ኮመት ኮመት ኮመት ሸረት እያደረጋችሁ ማሳቧን ድምፁን ለማስተጋባት እንሞክር ለማለት ነው። እንግዲህ ማስታረቁ ላይም ከሆነ እንቀጥላለን እናስታርቃለን። ማስታረቁም ካልተሳካለን አማላጅነት ከሄድ ነው እሱ ነው መሞከሩ ነው ለማስታረቅ መሞከሩ ነው። ይሳካም ባይሳካም ሞከረላል ላይ ይባላል እኮ ሞከራ እና እንግዲህ ናትሻ መጀመሪያ ጣራ ምናልባት ሲስተር አሁን እኮ ሲስተር ሊብላዘር ይኖራል። ያው እንግዲህ እኛ አዳም ከእናንተ ውጭ የለም ካፈቃን አንዳንዴ፣ ከኔ ውጭ አታስብን ብለን እያሰብን ከእናንተ ውጭ ያሰበች ከመሰላችሁ ሲስተር ሊብላዘር ሊሆን ስለሚችል ጠርጠር አድርጉ፣ በዚህ ዙሪያ ማለት ነው። እና አጣሩና ውሳኔ ላይ ትደርሳላችሁ የሚለውን ማሳወቅ እንፈልጋለን ማለት ነው። እኛ ሔዋኖችም እኛም እኛም ግን በዚሁ አጋጣሚ መልእክት ማስተላለፍ እንፈልጋለን እኛ ፍቅረኞቻችሁ ወይንም እኛ ህይዋኖችም ከኛ ውጭ ሴት እንዳለች ባታስቡ ይመቸናልኮ። ግን እናንተ ማሰባችን ነው ከእኔ ጋር እየሄድክ ወይንም ከፍቅረኛ ጋር እየሄድክ ራሱ እኮ አንድ የሚገርም ስፖንዳ ከመጣ ብለህ እያፈጫጭን ብታደንቀው የእኛ ይሻላል እኮ የእናንተ የከፋ ነው። በዚሁ አጋጣሚ ብሶታችንን ምን እናዘዝ፣ እቅጭ እቅጩን መናገር ጥሩ ነው እና እሱንም እየመዘገባችሁልን ነች። ልጅ ቀለበትን ቦቃ አድርጋለሁ አላረግም አልክ። ቀለበቱን ደግሞ አፈስም ያደርግ መጣ። እናትሽ ምናልባት ላይሆን ይችላል እኮ ያው ውሸቱንም እውነቱንም እየዘረገፍን ስምምነት ላይ እንድረስ ብዬ ነው እና እንግዲህ፣ እቺ ልጅ አልቅሳለች። በነገራችን ላይ በዚያ አጋጣሚ አፍቃሪ የሆነ ልብ መረር ይለዋል። የሆነ ሰዓት ይሰለቻል ተንከባከቡ፣ የትም አትሄድም ተይዛለች፣ ምናምን ብለ ጣል ጣል ስታረጋት እፈስ የሚያረጋት ይመጣል። የታባሽ ሲላት አንዱ ምን አባቴ ሉንልሽ እፈስ ያረጋታል። እና እትት ስትል ወይ በላት በቃ። ያራን እየንቋቋ ጠቀም ወይ በላት በሰዓቱ ወይ ካላልኩ በቃ ወይ የሚል አተፈሰ ያረጋትና አንተ ስትጨል ትገኛለ። በቃ ይሄን ነው፣ ይሄ ነው አሁን አዳሞች፣ ቀልጠፍ እያላችሁ አደለም፣ አይደለም የእናንተ የሆነችው ይሄ ዋን ስትመጣ መጣ። በጣም እያዛጋችሁ ነው፣ ለኛም ይማራናል፣ እንሰለቻለን። የሆነ ሰዓት ድንዝዝ እንላለን። በቃ ድንዝዝ ባልንበት ሰዓት ደግሞ ወይ የሚለን ሲመጣ፣ በቃ እስኪ ልሞክረው ይባላል እኮ ከዛ ይቀባል በዛው ቀን ለጥ ስምጥ ብለን እንቀራለን ማለት ነው። እና ይሄን አስቡበት አዳሞች። እንግዲህ ሌላ ኮሜንታተሮችም ሐሳብ አስተያየቶቻችሁን ኮሜንት ሸረት አድርጉ፣ ሰብስክራይብ አላርጋችሁ፣ እየገጫችሁ እንቀጥላለን ማለት ነው። አስተያየት እየሰጠን እንግዲህ ርቁ ላይም ሽንግልና ላይም እንቀጥላለን። ሰላማችሁ ይብዛልኝ። እወዳችኋለሁ።